እኔ ግን ከምር ምን ቡሪና ለምን ተደባድባችሁ አይወጣላችሁም እንዴ? እንደዚህ ተናንቃችሁ እርስ በራሳችሁ አትንካኝ፣ አትንካኝ፣ አትይኝ፣ አትቀስርብኝ ከምትሉ ተደባድባችሁ ይወጣላችሁ፣ ይወስጣችሁ። እኔ በጣም ነው የሚያረማችሁ ባይዘው እና ፍቅርን ደግሞ ያው ያሚመጣ ሊሆን ነገር አረጋታል፣ ይሄዳል። ያለ ሰም አትማርም። አረ፣ ፍቅርዬ ተማሪ ምንድነው እንዴ? ሁሌ አንድ ሰው መጣ ቁጥራቺ ማልቀስ መጣማለብሽ እንዴ? ግዲያ መልመድ አለብሽ። በቃ አንድ ሰው ወደ ፍርስ ሲመጣ እንደሚወጣ ማወቅ ያለብሽ፣ በሩቁ ማድረግ ያለብሽ እንጂ፣ ያ ከለይ መጥቶ ጓደኛ ይሆናል ይዘልቃል የሚል የለም። በዚህ ጊዜ ስለዚህ አንቺ ተማሪ ከአንዴ ሁለቴ አይተሻል። ማማር ነው ያው ገለቴ ብሄድ ጫልት ብትሄድ ጫላ ይመጣል፣ ማን ብሄድ ማን ይመጣል እንደሚባለው። ያው በዚህ ጊዜ ሰው ስለማይታመን ሰው ሁሉ እንዳንቺ ንጹ፣ እንዳንቺ ጎበዝ፣ እንዳንቺ አስተዋይ እንዳይመስልሽ የሚጠጋ ሁሉ በዚህ ጊዜ ውሸታም ነው እና ቡሪ እንግዲህ እንደዚህ ተቀይሮ አይተናል። ምን እንደሆነ እንደሁን ያላቀም። እናንተን ለማስታረቅ፣ እናንተ አንድ ላይ ለማድረግ ሊሆን ይችላል አላማቸው ከልጅቷ ጋር እንግዲህ አናቅም። ብቻ ሰው ልጅ ሲገለባበጥ እንደዚህ ነው ያው አንጅራ ሶት ነበረ ያው ጊዜ ቂጣ ነው ይገለባበጣል። እንደሚባለው አባባሉ ማለት ነው ፍቅሬ የኔ ጠንበላል የኔ ውሃ ሰው እንደጠበቀ ነው ሳይሆን እንዳልጠበቅ ነው እዚህ ጊዜ ሰው የሚገኘው። ና ያው ቡሬም እንደዛ ይመስለኛ። ያው ከአነጋገሩም ከምናምንም የመጣው ደግሞ ከእይታ ጋርም ፍቅረኛ ሆና እንዳትገኛ ፉል ለመፈተን እንዳይሆን በፊት ራሱ የተጠጋችው እንደዛ ነው መስለኛ። ሳስብ ሳስብ ራሱ እኔ ማለት ነው እና እነዚህ ባታረጉ ፍቅር ላይ ባትጫወቱባት በሰው ህይወት እናንተ ሁ ላይ መቀለል ነው ደ ስራችሁ እሷ መቀለዳችሁ መቀለጃችሁ አረጋችሁ።

እንግዲህ ጠፍታ ነበረ ሳምንት ስራ ስለነበረኝ፣ ትምህርት ከትምህርት ጋር ስራ አልተመቸኝ ነው። ለዛ ነው የጠፋሁት፣ ውድ ቤተሰቦቼ ብላለችና ባለፈው እንግዲህ ፕራንክ የተደረጉት ቡራና እና እሷ ነበርና በጣም ነበር ስታለጡ ጡንጦ ምናምን እስከ መስጠት ምናምን እንደርሰው እንግዲህ ያስ፣ ፉፉም ደግሞ ትንሽ አበዛው እጅእጅ አለሌ ሲበዛም እኮ ያስጠላል። በጣም ምን መስኪ ምን እንዲህ ሆኑ አጥንቆ የሚሰጠው መዛ ጊዜ አስባችሁታ። እንግዲህ በዛ ምክንያት ነው ያኮረፈኝ ቡራ ብላለች እና እሱም ደግሞ የእሱ ሴራ ነው ደርሽ በታለው እያለ ነው። ቡራ ቡራ እንግዲህ ከልዩታ ጋር አጋጣሚ ነው የወጣ ነው እያለ ነው። እንዴ ሰው ሳይቀጣጠር አጋጣሚ ይገጣጠም ይችላል። ስራ እራሱ ባለፈው ስታሾፉበት ነበር አይደል እንዴ

ቡራና ሳሁን እየሰሩ ያሉት ይመስለኛል። እሱ ሁለቱን ለማስታረቅ እነሱ ይህን ነገር እያደረጉ ነው የሚመስለኝ። ሳስብ የሆነ ስጋ እያሳይሩ ንብለታቸው እና ይነስ ቤተሰቦች ላይክ ተስካይሽ እያደረጋቸው አበረታቱኝ። ጋይስ ሲወዳችሁ ሲወዳችሁ፣ አበረታቱኝ